ሳምንት የምናስቀምጥ ስለሆነ በዚህ አጋጣሚ ክሊር መደረግ አለበት። ይዞታ ባልጸዳበትና ና ወሰን ባልተከበረበት ቦታ ላይ እኛም የመስረት ድንጋይ አናስቀምጥም፣ እናንተንም ወደ ስራ አናስገባም። ይህንን በዚህ አጋጣሚ ላረጋግጥ ፈልጋለው። የከተማ ከንቲባዎች፣ የዞን አስተዳዳሪዎች፣ ያላለቁት ጉዳዮች ካሉ በነዚህ ሁለትና ሶስት ቀናት ውስጥ ክሊር ተደርጎ ሰኞ ማክሰኞ የመስረት ድንጋይ ለምናስ ለምናስቀምጠው ቅድመ ዝግጅት እንዲደረግ አደራ ላቸዋለሁ። በሁሉ ርክክቡ ላይ የአማካሪ ድርጅት የሥራ አመራሮችና የግንባታ ሥራ ተቋራጮች ከክልሉ መንግስት ጋር ውል ተፈራርመዋል። በፍርማው ስነ ሥርዓት ላይ የክልሉ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ፍቅረማን፣ የክልሉ ምክትል ርዕሰ መስተዳድር እና የግብርና ቢሮ ኃላፊ አቶ ማስረሻ በላቸውና ከፍተኛ የክልል ቢሮ ኃላፊዎችና የቢሮዎቹ የየቢሮዎቹ ሕንጻዎች የሚገነቡበት ዞኖችና ከተማ አስተዳደር ኃላፊዎች ተገኝተዋል።